የባህር በር በአንድ ሀገር ላይ ከሉዓላዊነት እኩል የሚታይ የመኖርና ያለመኖር ጉዳይ ነው። የኢኮኖሚ፣ የፖለቲካ፣ የንግድ፣ የዲፕሎማሲ፣ የደህንነት ደም ስር ሆኖ አንዱን ከአንዱ የሚያስተሳስር የስልጣኔ መንገድ ነው። ከህዝብ ቁጥር ጋር ሲጣመር ደግሞ የሚሰጠው ጥቅም የዛኑ ያክል ነው። ሀገራችን ከቀጠናው አልፋ አፍሪካን ተሻግራ በዓለም አቀፍ ደረጃ ስመጥር የግዙፍ ኢኮኖሚ ባለቤት የመሆኑን ጉዞ እየጀመረች ነው። ይህንን የእድገት ግስጋሴ ከግብ ለማድረስ ከህዝብና ከመንግስት ቁርጠኝነት እኩል የባህር በር ያስፈልገዋል። ለዚህም የኢትዮጵያን የባህር በር ጥያቄ ከሀገራዊ እቅዷ ጋር የሚያገናኝ ስለመሆኑ ይነሳል። የኢትዮጵያ የባህር በር አቅርቦት ጥያቄ ከናሽናል ስትራቴጂዋ ግራንድ ከሆነ አበይት ከሆነ የሀገር እቅዷ ጋር ይያያዛል ማለት ነው የምድ የኢኮኖሚ ነፃነትና የደህንነት የሚሊተሪ ሴኩሪቲ ነፃውነቷን ለማረጋገጥ ነው። ከዚህ አኳያ እንግዲህ ኢትዮጵያ በታሪክ አጋጣሚ ያጣችው ነው። ኢትዮጵያ እንግዲህ በታሪክ እንደሚታወቀው በቀይ ባህር በሚገኙ ብዙ ደሴቶች ከአዱሊስ ጀምሮ እስከ በርበራ እስከ ዛይላ የመሳሰሉት በብዙ ወደቦች ስትነግድ የነበረች ሀገር ናት። በተለይ በአፄ ኃይለሥላሴ ጊዜ ደግሞ ኢትዮጵያ የቀይ ባህር ባለቤት ነበረች። ስለዚህ አሁን ያለው መንግስት ምንድነው? እንዲህ አይነት ነገሮችን ሪክሌም ለማድረግ ድራይቪንግ ፎርሶች አሉ። የሚገፉት ምክንያቶች ምንድን ነው? አሁን ያሉት የዴሞግራፊክ የህዝብ ብዛት፣ የኢኮኖሚ እድገት እና በአካባቢ እየተከሰተ ያለው በዚህ ቀይ ባህር አካባቢ የሚደረገው ውድድር ሁሉ የእኛ መንግስት እንቅልፍ እንደተኛ የሚያደርገው ጉዳይ ነው። አንደኛ የሉዓላዊነት ጉዳይ ነው፣ የናሽናል ስትራቴጂ አካልም ነው። ሁለተኛ ነገር ደግሞ በአካባቢው እየተደረገ ያለው እንቅስቃሴ ራሱ እረፍትሽን የሚነሳ ነው። ይህንን የባህር በር ጥያቄዋን እውን ለማድረግም ቅንጅታዊ አሰራርን በመከተል ዲፕሎማሲያዊ አካሄድን አጠናክሮ ማስቀጠል ይገባል። እንዴት መሬት ላይ እናወርደው ሲባል በጣም በተደራጀ ጥበብን የአመራር ጥበብና መጠበብ የዲፕሎማሲ ልዕልናና የአመራር ልዕልና መጠቀም ይጠይቃል። ይሄን ደግሞ ወደ መሬት ስታወርጁ ሀሳባዊውን ድርጊት ወደ መሬት በስትራቴጂ ስታወርጁ ብዙ ባለድርሻ አካላቶች እዚህ ላይ ተዋናይና አክተር ሆኖ መምጣት አለባቸው። አንደኛ መንግስት፣ ባለቤትነቱን ይዟል። በመንግስት መዋቅር ስር ደግሞ የውጭ ጉዳይ አለ። ዲፕሎማሲውን በደንብ አሁን ካለበት ከመጣበትም ሆነ አሁን ካለበት የዲፕሎማሲ ከፍታና የዲፕሎማሲ የልዕልና መርከብ መሳፈር አለበት። ኢትዮጵያ የጀመረችውን በሳል ዲፕሎማሲ አካሄድን በማጠናከርም የዓለም ማህበረሰብን ትኩረት ያገኘውን የባህር በር ተጠቃሚ መሆን ጥያቄዋ ምላሽ የማግኘት እድሏን በእጅጉ የሚጨምር ስለመሆኑም ተነስቷል። ብልሃት በመጠቀም ሙልቲላተራል ኦርጋናይዜሽን ለትልቅ ተጽዕኖ የመፍጠር የኢኮኖሚና የዲፕሎማሲ አቅም በመፍጠር እኒህንና እኚህን አማራጮች ብቻ ወደፊት አድርገን ከሄድን የኢትዮጵያ የዘመናት የባህር በር ጥያቄ የዘመን ጥያቄ ነው። የዘመን ጥያቄ ደግሞ በዲፕሎማሲያዊና በሰላማዊ መልኩ የሚመለስበት እድል ሰፊ ነው። ለዛ ደግሞ አስፈላጊ የሆነ የዲፕሎማሲ አቅም አላት። አንካራ ጥሩ ምሳሌ ነው። በአፍሪካ ዩኒየን ላይ ትልቅ ተጽዕኖ ፈጣሪ ሀገር ናት። በተለያዩ መልቲላተራል ሀገር በብሪክስ ላይም ተፈላጊ ናት። ለሁሉም ሀገር እንደ ቅድመ የምትታይ ሀገር ስለሆነች ራሷ ይህን ዊዝደሟን በመጠቀም በውስጥ ያላትን ከፍተኛ የሆነ መክሊትና ጥበብ የማሳመን ከሌሎች ጋር የመስራት ሰላማዊ የመሆኗን ያንን ከለር እያሳየች ኢትዮጵያ ዲፕሎማሲ እና ዲፕሎማሲን ብቻ ተከትላ እምትሄድ ከሆነ የራሷን የባህር በር ጥያቄ መመለስ የምትችልበት እድል ሰፊ ነው እላለሁ። ዘመኑ ስልታዊ የዲፕሎማሲ አካሄድን የሚከተል በመሆኑ ኢትዮጵያም ይህንኑ በማጉላት ተጽዕኖ ፈጣሪነቷን አጠናክራ መቀጠል እንዳለባትም ምሁራኑ ያነሳሉ። አሁን አሜሪካና ምንም ጦርነት ሳትከፍት ብዙ ነገር በጣም ዘዘ ይቻለች። ኢትዮጵያስ ምን አለኝ እስቲ የምጠመዘዝበት እጃቸውን እኚህ አገሮች ብላ ውስጡ ያላትን አቅም ይሄ ራሱ የዲፕሎማሲ ሶፍት ፓወር ነው የሚባለው። የኢኮኖሚ ፓወር ሊሆን ይችላል፣ ሌሎችም ያላትን ውሃም ሊሆን ይችላል፣ ምንም ሊሆን ይችላል፣ ማዕድንም ሊሆን ይችላል፣ የሚሰጥ ነገርም ሊሆን ይችላል። በዓለም አቀፍ መድረክ ላይ ተጽዕኖ አሳድረን ባህር የምናገኝበትን ለምን ዞሮ ዞሮ ውሳኔ ሱፐር ፓወሮች ከደገፉሽ የትኛውንም ሀገር ማግኘት የምትችልበት ስላለ ያ ላይ ሞሮ ፎከስ ብናደርግ የኢትዮጵያ የባህር በር ጥያቄ የህልውና ጉዳይ በመሆኑ የህዝብ ለህዝብ ግንኙነትን ማጠናከር ይገባልን ተብሏል። የህዳሴ ግድብ ብዙ ከኢኮኖሚ ባለፈ ብዙ የዲፕሎማሲና የብዙ ነገር ውጤት እንዳለው ሁሉ የዚህኛው ደግሞ ህልውናችንን ማረጋገጫችን ነው። ከዚህ አንጻር የብሔራዊ ኮሚቴ የብሔራዊ ኮሚቴ ሆኖ ግን የፐብሊክ ዲፕሎማሲ ሊሰራ የሚችል ኮሚቴ ያስፈልጋል ብዬ አስባለሁ። ከዚያ ጋር የኢሊቱ የፖለቲካ ኢሊቱ የተቃዋሚ ጎራው የተቃዋሚ ጎራው ኢትዮጵያ ውስጥ ሆኖ ነው የሚጫወተው ተፎካካሪ ፖለቲካ ስብስብ በኢትዮጵያ ላይ ነው የሚጫወተው። በኢትዮጵያ ጥላ ስር ነው ያለው። አንዱ ተሰላፊ መሆን አለበት። የወጣት ክንፍ ተሰላፊ መሆን አለበት። የባህር በር የትውልዱ የበኩር ጥያቄ በመሆኑ አሁን ያለው ትውልድ ስለ ሀገሩ የሚቆጭ በሀሳብ የዳበረ ነውና አስፈላጊ የሆኑ ነገሮችን ዋጋ በመስጠት በመቀናጀትና ዋጋ በመክፈል ለሀገርና ሕዝብ ጥቅም የሚሰጡ እንዲሆኑ ማድረግ ከሁሉም ይጠበቃል ነው የተባለው።